ሄሎ አዎ አስገብችላችኋል ምንድን ነው አይ ከሱቅ ደውለው ነው እና ኢማንህ ከፍ ብሎ ነው መጥሪያውን አዛን ያደረግከው ወበሽር አንዳንዴ ግን ማለት ነው ግዴታ እኮ አይደለም መፖሰት እማየም ማየም ፖስት የምትፖስቱት ምንድን ነው አይደለ? እንደ አዎ አንዳንዴ ማለት ቪዲዮችን ፖስት የሚያደርጉ ሰዎች አሉ። ለማንኛውም ምንትን ስለሆነች እየገለጡ ምናምን ቪዲዮ እየሰሩ ምናምን ብር እያጠራቀሙ ለራሳቸው ነበር የሚወስዱ። እሱ በጣም ደክሟል፣ ሰውነት ሁሉ አልቋል። በዛ ላይ ደግሞ የእንቁላሊት በሽተኛ ሆኗል። እንደገና ደግሞ በቃ ልጆቹ በሜ ቁጥር በቃ የኔጣ ልጆቼ ጋ እንዳይሆኑ ልጆቼ እንደኔ መሀይም እንዳይሆኑ በቃ ተምሮ አላህ በልጆቼ ካሰኝ ና የሚለው ና። የምር ሁላችሁም በቃ እየመጣችሁ ብታዩ የምሬ ነው ምላችሁ። በጣም ነው የሚያሳዝኑት። በጣም በቃ የሆነ በቃ ይሁት ስተም ያስጠላኝ ድረስ እኔ ለራሴ ዱኛ ነው ያስጠላኝ። በቃ እኛም ተፈተንን እንላለን። እኔ ለራሴ በጣም በቃ ለአምስት ወር ለአራት ወር በጣም በቃ ሳለቅስ ነበረ። ሁላችሁም ታውቃላችሁ። ነው አንቺ አልቃሻ ትሉኝ ነበር አይደለም? እቺ ዝም ብላ ነው በየሄደችበት የምትነፋረቅ ትሉኝ ነበር። ግን የሰው ልጅ ካልከፈው የሰው ልጅ ካልተበደለ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም ወንድም እህቶቼ ወንድም እህቶቼ፣ ሰዎችን አተሳደቡ፣ ሰዎችን አትዝለፉ፣ ሰዎችን አክብሯቸው። ለሰዎች ጥሩ ጥሩ ንግግርን ተናገሩ፣ መጥፎ ቃልን አትናገሩ። እዚ ሚዲያ ላይ በርካታ ሰዎችን አያለሁኝ ኮሜንቶች ላይ ሲሰዳደቡ ሲዘላለፉ ግልጽ ነው። አላህ ስብሓነሁ ተዓላ አምላካችን ቁርአን ላይ ምን ብሏል? ወቁሉ ሊናስ ሑስና ብሏል። ለሰዎች ጥሩ ጥሩ ንግግሮችን ተናገሩ ብሏል። መጥፎ ቃል አትናገሩ ብሏችኋል። ነቢያችን ሙሐመድ ሰለላሁ አለይህ ወሰለም ሐዲስ ላይ አልከሊመቱ ጠይባ ሰደቃ ብሏል። ጥሩ ጥሩ ንግግሮችን መናገር ከምጽዋት ነው ከሰደቃ ነው ብሏል። ስለዚህ መጥፎ ቃልን ለሰዎች አትናገሩ፣ ቢሰድባችሁም አትሳደቡ ላተሱበና አሀደን ይላሉ ነቢያችን፣ አንድንም ሰው አትስደቡ ይላሉ። የነብያችን ምክር እንቀበል። አሰላሙ አለይኩም በወንድሜ ነው ማለት ነው። እኔ አረብ ሀገር ከመጣሁ ስምንት ዓመቴ ነው። ስምንት ዓመት ሲቀመጥ አምስት ዓመት እስከሚሞላኝ እናቴ በህይወት ነበረች፣ እና ቤት የሰራሁት በእናቴ ነው፣ በእናቴ ስም ነበረ ከዛም እናቴ አላህ የራህማት እናቴ ስታልፍ አባቴ ነበረ፣ አባቴና ወንድሜ አባቴ በወንድሜ ስም ላድርግልሽ ሲለኝ አይኔ በወንድሜ ስም እንዲሆንብኝ አልፈልግም። ምን ነኝ የለፋሁበት የወንድሜ ህንፃ ባያቃለሁኝ ሰው ቋሚ አይደለም እና በወንድሜ ስም አታድርግብኝ እያልኩት አባቴ በሱ ስም አስደረገልኝ። ያኔ እናቴ ስትሞት በወንድሜ ስም አስደረገልኝ ቤቱን። ያ ቤት ያን ስም አዙሮልኝ አባቴ የተወሰነ እንዲቆይ አባቴም አለፈ ማለት ነው። ከዛም አባቴ ሲያልፍ ደውዬ ወንድሜ በቃ እኔ ቤተሰቦቼ በስደት አጣዋቸው ቤቴ አልቆልኝ ያለው ግንጣ ተቀኖ ብለው ምን ልሰሪ ነው የምትመጪው? ምንም የሰራሹ ነገር የለም እንዳትመጪ እያለኝ ማለት ነው። ከዛ እንዴት ነው ያልሰራሁት ቤት እኮ ሰርቻለሁ፣ ቤት እኮ የየኔ ነው በእናቴ ስም ሆነ እንጂ ቤት እኮ የራሴ ነው ብዬ ስለው፣ የቤትም የእናትና የአባቴ ነው፣ ምንም የሰራሹ ነገር የለም እና ወልዴሽ እዛው ዲቃላሽን አሳድጊ ምናምን እያለ የሆነ ይዝጉብኛል ማለት ነው። አሁን ቤቱን በራሱ ስም አድርጎ የሆነ ወደ ሀገር እንዳልገባ የሆነ ዛቻ ምናምን ያደርግብኛል ማለት ነው። አሁን እሱን ወይም በህግ ወይም በሌላ አካል ብጠይቅ እንዴት ይታያለን? አስጠይቂው ትችያለሽ። በማን ስም ነው የተሰራው ቤቱ? ቤቱ ያኔ እናቴ መቼም የሰው ልጅ እንሞታለን፣ አይንም እናቴን አገኛታለሁ ብዬ በእናቴ ስም ነበር የሰራሁት እና ቤተሰቦችን እናቴን በስደት ነ ነው ያጣኋቸው። እንግዲህ አንድ እሱ ነበር ያለኝ። ወንድሜን የደክሞኛል ልምጣ ስለው ምን አባሽ ልትሰሪ ነው የምትመጪ ከመጣሽ በህይወትሽ ቆርጧሽ እያለ ያስፈራራኛል ማለት ነው ህዝ ነው ነው በቃ ወነ ደክሞኛል፣ ያመኛለ የሆነ የልብ ቁስለት አለብኝ። ሀገር መግባት እየፈለኩ ግን የሆነ በቃ ቢያኔ ከሚለኝ አንጻር የተነሳ እንትና እሱ ዝምድናን መቁረጥ ነው የሚፈልገው። እኔ ደግሞ ዝምድናን መቁረጥ እንዴት ያልበኝ በእስልምናችን በሃይማኖታችን እንዴት ከባድ እንደሆነ እያወኩ እኔ እሱን ለመቅረብ እንትን እያልኩ ነው። ግን እሱ እንዲቀርበው ሳይሆን የሚፈልገው ገንዘቤን ነው። እኔ ሀገር እንዲገባ አይፈልግም። ሚስቱም እሱም አሁን ይዘቱብኛል ማለት ነው። በጣም ያመኛል፣ በጣም በሽተኛ ሆኛለሁ ያለው የኔ ሰው ሀገር መግባት ፈልጋለሁ፣ ግን እንዲገባ አይደለም፤ እሱ እንትን የሚለው ወይዝ ራሴን እንዳ የጭካኔ ጥግ የጭካኔ ጥግ፣ ወላሂ ላዚም ብዙ ኢትዮጵያዊያን እንደዚህ ሴት ልጅ ለፍታ ደክማ ምን ብላ ወንድሟ እንዳሁም እዚያ በገንዘቧ እየለፋች ነው እህቴ ብሎ ገንዘቧ ከሚቀመጥ ሌላ ስራ ይሰራላት እና ይደግላት ገንዘቧ ብሎ ሊያስብ ሲገባ በጣም ያዝ ነው። በጣም ነው የሚያዝ፣ ነው። የሴት ልጅን ገንዘብ መብላት እሳት ነው። ሴት ልጅ መብላት እሳት ነው። በሰውየው ነገር ወላሂ ሌላ ምንም አልፈልገው ነበር፣ ብቻ እህቴ ብሎ እንዲቀበለኝ ነበር የምፈልገው። ግን አሁን ያኔ እሱ ከሚያደርግ ብኝ ግፍ አንጻር እኔም የሆነ ሌላ ነገር እያሰብኩ ነው ማለት ነው። በቃ ወይ ቤት የሚመለስበትን ወይ ደግሞ ከቤተሰቦች ንብረት የማገኝበትን እና የሆነ አገር ገብቼ ማረፍ ፈልጋለሁ። ወላሂ በጣም ያመኛል፣ ደክሞኛል። ለዛው ንብረቱ የሚመለስበት መንገድ ካለ ያን መንገድ አንቺ ሞክሩ። እንደዚህ ድርቅ ብሎ አኩቲ ያሉት አጎቴን የግዴታ እንዳጎታለኝ እሱን አሁን እሱ በሕግ ልጠይቀው ሲለኝ ነገር ያኔ በሸሪያችን ይፈቀዳል አይፈቀድም የሚለውን ልጠይቅና እሺ ብየዋለሁ። ሐቅሽ ነው፣ ገንዘብሽ ነው፣ ንብረትሽ ነው፣ ሰው ሀገር ለፍተሽ ገንዘብ ነው። እሱ ከሚስቱ ጋር ሆኖ እዛ ምንም አትሆኝም። እዚህ አይነት እህት ወንድሟን የማስተዳደር ግዴታ የለባትም። አመሳ ወንድም ነው እህቱን የማስተዳደር ግዴታ ያለበት እንደው እንደ እስልምና ንብረትን በሙሉ ለራሱ ለማድረግ ነው እንጂ። ለማንኛውም ማስመልሹ ገንዘቡን፣ እሺ ገንዘቡን አስመልሹ። ሌላ ጥያቄ ነሽ? አ ሌላ ጥያቄ አለሽ ወይ? ብቸኛ ብቸኛ አይደለሽም። ደግሞ እነዚህ ሰዎች ከአንቺ ጋር ናቸው። ይሰማሻል ይነበአ ከዚህ በኋላ የምትሰሪውን ደግሞ ገንዘብ ያዥ፣ አትላኪ ለማን ነው ያዝ አድርጊ። በለመለይ አዳምጪኝ እስከዛሬ ነው ትምህርት፣ ይሆንሽ ይህን ገንዘብሽ ለአጎትሽ ንገሪውና የማስመለስ እድሏለሽ። በወንድምሽ ስም እስካልሆነ ድረስ ቤቱ ምንም አያገባውም። በእናት ስም እስከሆነ ድረስ በዚያ በምስክር አንቺ ያስመሰክርና አጎትሽ ልጅቱ ሰርታ ደክማ የሰራችው ገንዘብ ነው ተብሎ በእጅሽ በአንቺ ስም እንዲሆን ያደርግልሻል። ይሻል። አሁን የምትሰሪውን ገንዘብ ደግሞ አትላኪ ለማንም። ወደፊት አንቺ ህይወት ይኖርሻል። እያመመኝ ነው እያልሽ ነው ወደፊት የሚደግፍሽ ቤተሰብ ከሌለ እንደዚህ ከሆኑ፣ ስለዚህ አንቺ አሁን አጠራቅሚው ገንዘቡን፣ ወይት አትላኪ። ሁላቸው አረብ አገር የምትሰሩ ልጆች ባካችሁ ቤተሰብን የምትረዱበት የተወሰነ ይኑራችሁ። ከዚያ ባሻገር ገንዘባችሁን አስቀምጡ። ክፉ ሆኗል፣ ቤተሰብ ክፉ ህዝብ ሆኗል። ወላሂ ላዝም አያችሁ። ይች ልጅ እድሜ ልካችሁን ስደቶታችሁ፣ ታስተዳድሯቸዋላችሁ፣ ተሟሉላቸዋለ። እናንተ ለነሱ ደስታ ብላችሁ ደፋ ቀና ትላላችሁ፣ እነሱ ያጠራቀባችሁትን ገንዘብ እንዴት አድርገን በቃ እንብላው ነው። ለሐውለና ቆት የለብኝ። ለማንኛውም አብሽሪ፣ አይዞሽ። እሺ እንዳልኩሽ አድርጊ፣ አጎትሽን ንገሪው። እንደ ሸሪያ ችግር የለውም፣ ንብረትሽ ማስመለስ ትችላለሽ።